ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ ዛሬ የሚገኘው በሰሜን ወሎ መቄት ወረዳ ነው፣ አሙሲት ሰፈር ነው። በአንዲት እናታችን ቤት እንገኛለን። ማንም ማጋዥ የሌላት እናት አግኝተናል። ነገር ግን እሷን እናት እንግዲህ የምትበላውን ነገር ላሳያችሁ ነው፣ ምን እንደምትበላ። እናቴ ሰላም ነው እንዴት አሉ? ይህቺ ምንድን ናት? ምሳዬን ፈጥፍጨል። በላ እንግዲህ፣ ሰባዊነት የሚሰማው ሰው ይሄን ቪዲዮ ሸራ ለማድረግ ንፍገት ነው የሚሆነው። እኒህ እናት ይህችን ስንኩርት ፈጥፍጠው ያው ጨው ደብልቀውበታል ከበርበሬው ጋር። ይችን በበርበሬ አጥቅሰው በልተው የሚውሉ ይሄ ደረቅ ስንኩርት ማለት ነው። እማዬ ብቻዎት ነው የሚኖሩ? አዎ ሰው የለዎትም? የለኝም። አንድ ልጅ እናት አባት የለለው የልጅ ልጅ ነበረኝ፣ እንደው ጎዳ ውድ ቤተሰቦች ለእናታችን በምታዩት መልኩ ጤፍ፣ በቆሎ፣ አጃ፣ ዘይት የመሳሰሉ ነገሮች አምተንላቸዋል። ነገር ግን ይህንን ደግሞ እያዘጋጀ የሚሰጣቸው ሰው ያስፈልጋል። እናትዬ ይኸውልዎት የመጣልዎትን አይተዋል። አንዴ እጅዎትን ይስጡኝ፣ እሱን ይሄ ደግሞ አጃ ሽሮ እናት አለ ዘይትም አለ። ደግሞ የስረኛውን ይሄም አለ። ሶስት ቀን ጦሜን አድርጌ ነበር። ምኝቶትን ፍርናሽ ገዝተን አዲስ ብርድ ልብስም አድርገን ቀይረን ልወታል። አዲስ እናት አለ። እሺ እንዲያው እንግዲህ እየዘለቃችሁ ታውኛላችሁ። ሩቀኛችሁ፣ ሩቀነን ግን እንመጣለን፣ እንጠይቆታለን። ሰላም እንገናኝ። እናቶች፣ እኛ ጠይቁ ተብለን ነው እንደርሰው። ያሉትን እናት እናት አለ እና አንዲት እህቴ እህቴ ወለታ ማንያህል ትባላለች፣ አሞብኛል። ምረት ይስጣት፣ ምረት ያምጣላት ብለው ይመርቋት፣ እንዲሻላ ጸሎት ያድርጉላት ብላ ነው ይሄንን ሁሉ ያደረገችሎት። እናታ፣ እናት ዓለም ጤና ናት። ምሯታል፣ ይምራታል? ምንም እንቅፋት የለባት። ደስ ይላቸዋል፣ ደስ ይላቸዋል። እናት ዓለም በደስታ ኑሩ። አሜን፣ አብዛችሁ ኑሩ። አሜን ወለት ታማኔለንም ተደሰቱ ዳኑ አሜን ዝናውን እንድታወጉ ያርግልኝ አሜን እኔና አሜን አንዲት እህት ወጥ ምሰራለወት አግኝቻለሁ ደመወዟም አንድ ከፍላት ወልኳ ከዚቹ ከእህታችን ከሷ ብር ነው የሁለት ወር ደመወዝ ለልጅቱ እኔ ከፍያታለሁ እንድትንከባከበውት እሺ ከዛ በኋላ ደግሞ መተን እንጠይቀወታለን እሺ እና ታለምች ኑሩልኝ እሺ እሺ፣ ማማ በሉ፣ አይዞት፣ እሺ። አብዛችሁ ኑሩ። አሜን፣ አብዛችሁ ኑሩ፣ ይገድፋችሁ፣ አይጨክንባችሁ። እግዚአብሔር ይስጥልኝ።